ኢሬቻ በዓል እሴትና ትውፊቱን እንደዚሁም ህዝባዊነቱን ጠብቆ እንዲከበር ሰፊ ዝግጅት መደረጉን የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ ተናግረዋል። ኢሬቻ በዓል የኦሮሞ ህዝብ ማንነት መገለጫ ህዝባዊ በዓል ነው ያሉት አቶ አድማሱ እንደ ክፍለ ከተማ የህዝቦችን መስተጋበር በሚያጎለብት፣ አንድነትን በሚያጠናክር መልኩ ለማክበር ዝግጅት መደረጉን ተናግረዋል። የህዝብ በዓል በመሆኑ እኛ ጋር እንግዶችን ስንቀበል እንደ አስተዳደር ሳይሆን ማንኛውም የሚደረጉ ዝግጅቶች በሙሉ ህብረተሰቡን ያሳተፈ ህብረተሰቡ የሚሳተፍበት ህብረተሰቡ በራሱ የዌልካሚንግ ፕሮግራሙን የሚያዘጋጅበት ስለሆነ በዛ መልኩ የተዘጋጀ ነው። በዚህ ሂደት በዓሉ የሰዎችን አንድነት በሚያጠናክርባቸው ሁኔታዎች ላይ እየተሰራ ነው ያለው። በዓሉ የህዝቦችን አንድነት ከማጠናከር ባለፈ ኢኮኖሚን የሚያነቃቃ መሆኑንም አቶ አድማሱ ተናግሯል። በጣም በብዙ ሚሊየን የሚቆጠር ህዝብ የሚገባ በመሆኑ የከተማውን ኢኮኖሚ የማንቀሳቀስ የከተማውን ህዝብ እና ከተለያዩ የዓለም ሀገራት እና በከተማ በሀገራችን ደግሞ ከተለያዩ አካባቢዎች ከተለያዩ ክልሎች የሚመጡ ወንድም እህቶችን የማቀራረብ ባህሪ ያለው ነው። ሰዎች ሲመጡ ይበላሉ፣ ይጠጣሉ፣ ትራንስፖርት ይጠቀማሉ፣ አልባሳትን ይጠቀማሉ። ይህ ሁሉ የኢኮኖሚ እንቅስቃሴ በማህበራዊ መስተጋብር ላይ በጣም ትልቅ ፋይዳ አለው። በክፍለ ከተማው ይህንኑ ታሳቢ በማድረግ የማስ ስፖርት የተካሄደ ሲሆን ከኢሬቻ እሴቶች አንዱ የሆነውን አንድነትን በማጠናከር ታሳቢ ተደርጎ የተካሄደ መሆኑን የገለጹት ደግሞ የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ዳዊት ይፍሩ ናቸው። ስፖርት ለአብሮነት፣ ለወንድማማችነት ስንል ለጤንነት ስንል ነው የኖር ነው። ስለዚህ እንደዚህ አይነት ደግሞ እሴቶች ለአንድ ሀገር ግንባታ የራሱ ትልቅ ሚና አለው። ስለዚህ ያንን መነሻ በማድረግ የሁለቱን ክፍለ ከተሞች እና እንዲሁም የሸገር ሲቲ ከተማን በአብሮነት በወንድማማችነት ስሜት ይህን በዓል በጋራ እንድናከብርና የወንድማማችነትና የአብሮነት እሴታችንን ለማጎልበት ታሳቢ ተደርጎ የተዘጋጀ መርሐ ግብር ነው ማለት ነው። የክፍለ ከተማ ኗሪዎች በበኩላቸው እንግዶች የተሳካ በዓል አሳልፈው እንዲሄዱ ደህንነታቸውን ከማስጠበቅ ጀምሮ ተቀብለው ለማስተናገድ ዝግጁ መሆናቸውን ተናግረዋል። እኛ አሁን ለምሳሌ እንደ ስፖርት አሰልጣኝ እኔ እንደ ስፖርት አሰልጣኝ ነኝ እና ቶም ኢንተርናሽናል ተቋንዶ አሰልጣኝ ነኝ። ብዙ ወጣቶች በእኛ ስራ አሉ እና እነዛ ወጣቶች የሚመጡትን እንግዳዎች ውሃ በማቀበል ዳቦ በመስጠት መስ እንግዶ እንግዲህ ከማታ ጀምሮ እስከ እንግዶች ወደ ቀያቸው እስከሚመለሱ ድረስ በለሚኩራ ላይ ወጣቶችን እያስተባበርን እንደገ እንደ ተቋምም ቶም ኢንተርናሽናል ተቋንዶ ተቋም እስከሆነ ድረስ ከለሚ ኩራ ጋራ በማተባበር ከጸጥታና ሰላምና ጸጥታ ጋር በማተባበር ጥሩ ዝግጅት እያደረገን እንገኛለን ማለት ነው። በሰላምና ጸጥታ ዙሪያ ብዙ ነገሮች አሉ። መዘጋጆች ነገሮች አሉ። ከሰላምና ጸጥታ ጋር እጅና ጓንት የሆንን ልንሰራ ወይም ደግሞ ህዝብ የሚመጣ ህዝብ ልንጠብቅ ዝግጁ ነን። ሁለተኛ ደግሞ ዳቦና ቆሎ የተዘጋጀ ነው፣ ውሃ፣ ከዚህም አልፎ ሌሎች ነገሮች ስንቀበል እንዴት እንደምንቀባበል ሁሉም ዝግጅት ጨርሰናል። የ2018 የኢሬቻ በዓል መስከረም 24 እና መስከረም 25 ይከበራል።